አባታችን በሰማያት ያለ ተለይቶ ስርዓተ ቅዳሴ ስርዓተ ቁርባንም የተመሰረተበት ወቅት ስላልሆነ በዚህ በሰሙነ ህማማት፣ ልክ ኦሪትን እየኖርን እንደ ኦሪት እያሰብን የምናሳልፈው ጊዜ ስለሆነ በሰሙነ ህማማት ቤተ ክርስቲያናችን ቅዳሴ አትቀድስም። ቅዳሴ ብቻ አይደለም፣ ስባተ ነግም አይደርስም፣ ፍትሀትም አይኖርም ስርዓተ ተክሊልም አይፈጸምም። በዚህ ጊዜ ደግሞ በዚህ በኦሪት ዘመን በመስቀል መሰቀል የተረገመ ስለሆነ ማማተብ ወይም ደግሞ በመስቀል ምልክት ማማተብ በሰሙነ ህማማት ይከለከላል። ምክንያቱም ኦሪትን የምናስብበት ወቅት ስለሆነ በመስቀል ማማተብ ይከለከላል። እንግዲህ ህማማት በምዕራባውያኑ አብያተ ክርስቲያናት ዘንድ አርባው ጾም ውስጥ ተካቶ የሚሆን ሲሆን በምስራቃውያን አብያተ ክርስቲያናት እንዲሁም ደግሞ በእኛ በኦሪየንታል እህት ቤተ ክርስቲያናት ዘንድ ደግሞ ከአርባው ቀን ተጨማሪ ተደርጎ አንድ ላይ 55 ቀን ተደርጎ የሚከበር በቤተ ክርስቲያን ታላቅ ሳምንት ተብሎ የሚታሰብ የክርስቶስን ህማም፣ መከራ፣ ሞት የምናስብበት ሳምንት ነው። ሺ ሰሞነ ህማማት ስንል ህማማት ማለት ሀመ ታመመ ከሚል የግዝግስ የመጣ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ስለኛ ብሎ መታመሙን፣ መገረፉን፣ መሰቃየቱን በመስቀልም መሰቀሉን የምናስብበት ወቅት ነው። በቤተ ክርስቲያናችን ሰሞነ ህማማት እየተባለ ይጠራል። ታላቁ ሳምንትም ተብሎ ይጠራል። በተለይም በዚህ በላቲኑ ሂብዶማስ ሜሄር ተብሎ ይጠራል። በግሪኩ ደግሞ ሀጊያካይ ሂብዶማስ ማስ ታላቁ ሳምንት እየተባለ ይጠራል። እንግዲህ ይሄ ሰሙነ ህማማት በቤተ ክርስቲያናችን እስከ አራተኛው ክፍለ ዘመን ድረስ ራሱን ችሎ ለብቻው የሚከበር በዓል የነበረ ነው። በአራተኛው ክፍለ ዘመን የባህረ ቀመር ሀሳብ ስርዓት ሲሰራ ግን ትንሳኤ በዓል ከሆሳና ጋር ተያይዞ ህማማት አብሮ የሚከበር ሆኗል ማለት ነው። እንግዲህ ሕማማት በምዕራባውያኑ አብያተ ክርስቲያናት ዘንድ አርባው ጾም ውስጥ ተካቶ የሚሆን ሲሆን በምስራቃውያን አብያተ ክርስቲያናት እንዲሁም ደግሞ በእኛ በኦሪየንታል እህት አብያተ ክርስቲያናት ዘንድ ደግሞ ከአርባው ቀን ተጨማሪ ተደርጎ አንድ ላይ 55 ቀን ተደርጎ የሚከበር በቤተ ክርስቲያን ታላቅ ሳምንት ተብሎ የሚታሰብ የክርስቶስን ሕማም መከራ፣ ሞት የምናስብበት ሳምንት ነው። እንግዲህ ሰሙነ ሕማማት ላይ እያንዳንዱ ቀናት የራሳቸው ስያሜ ያላቸው። የመጀመሪያው እለት ሆሳዕናን ካከበርን የመጀመሪያው የሰሙነ ሕማማት እለት የሚሆነው ሰኞ እለት ነው። ይሄ እለት መርገመ በለስ አንጾተ ቤተ ክርስቲያን እየተባለ ይጠራል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ሆሳዕና በአርያም ተብሎ ተዘምሮለት በቢታንያ ካደረ በኋላ በለስን ተመልክቶ ከእርሷ ሊመገብ ፍሬ ቢፈልግ ፍሬ ያጣባት እለት ነውና፣ ፍሬዋን በማጣቱ ምክንያት ያቺን በለስ ለዘላለም መርገም የረገመበት ወይም ደግሞ ከዚህ በኋላ ፍሬ እንዳታፈራ የረገመበት እለት ስለሆነ መርገመ በለስ ይባላል። እንግዲህ ፍጥረታትን የሚመግብ ጌታ እርሱ ፍጹም ሰው ፍጹም አምላክ በመሆኑ እንደ ሰውነቱ ሊበላ ከዚያች በለስ ቢፈልግ ፍሬ እንዳጣባት ይናገራል። እንግዲህ ሊቃውንቱ እንደሚነግሩን ያቺ በለስ የተባለች እስራኤል ነች፣ እስራኤል ነች። ከእስራኤል ምግባር፣ ሃይማኖት፣ ፍቅር ማጣቱን መግለጫ ነው። አንድም በለስ የተባለ ኃጢአት ነው፣ ኃጢአት ነው። አንድም በለስ የተባለ ደግሞ ዘመነ ኦሪት የኦሪት ዘመን ነው ማለት ነው። ስለዚህ መርገመ በለስ ተብሎ ይጠራል። እንዲሁ ደግሞ አንጾተ ቤተክርስቲያንም ደሞ ተብሎ ይጠራል። ቤቴ የጸሎት ቤት ነው እንጂ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ክርስቶስ ተናግሮ ወንበዴዎችን፣ ነጋዴዎችን፣ ብር ለዋጮችን ከቤተ መቅደስ ያጸዳበት እለት ስለሆነ አንጾተ ቤተክርስቲያንም ተብሎ ይጠራል። ሁለተኛው እለት ማክሰኞ ነው ማክሰኞ ነው። ይሄ እለት ደግሞ የጥያቄ ቀን ተብሎ የሚጠራ ነው። የጥያቄ ቀን ተብሎ ይጠራል። ጥያቄ ቀን ተብሎ የሚጠየቅበት ምክንያት አይሁድ ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን በማን ስልጣነ እንዲህ ታደርጋለ፣ በምን ስልጣነ እንዲህ ታስተምራለ፣ በምኩራብ ታስተምራለህ ብለው የጠየቁበት እለት ነው። ክርስቶስም ደግሞ የዮሐንስ ጥምቀት ከሰማይ ነች ወይስ ከምድር ብሎ ጠይቋቸው፣ ከሰማይ እንዳንል ስለምን ዮሐንስ ሰሞኑን አላመናችሁበትም፣ ከምድር እንዳንል ደግሞ ዮሐንስን ህዝቡ እንደ ነቢይ ተቀብሎታልና ህዝቡ ይወግረናል ብለው ፈርተው አይ ከየት እንደሆነች አናውቅም ብለው ይመለሱት ለታል። ክርስቶስም እኔም ደግሞ በምን ስልጣኔ ይህን እንደማደርግ አልነግራችሁም ያለበት ይህ እለት የሚታሰብበት የሚዘከርበት እለት ነው። ሶስተኛው እለት ምክረ አይሁድ ይባላል። ረቡ ምንለው ምክረ አይሁድ ይባላል። አይሁድ ክርስቶስ እንዲሞት የወሰኑበት እንዲሞት የወሰኑበት እለት ነው። ይሁዳም በዚህ እለት ነው ክርስቶስን አሳልፎ ለመሸጥ የተስማማበት ዕለት ነው። ምክረ አይሁድ፣ የአይሁድ ምክር ሞቱ የተመከረበት የክርስቶስ ሞት ከፋሲካ በዓል በኋላ እንዲሆን ያቀዱበት የክርስቶስን ሞት የወሰኑበት ዕለት ነው። ዕለተ ረቡዕ። ዕለተ ሐሙስ ብዙ ስያሜ ያላት ዕለተ ሐሙስ የምስጢር ቀን ይባላል። የምስጢር ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአልዓዛር ቤት ተገኝቶ በዕለተ ዓርብ የሚቆረሰውን ሥጋውን በዕለተ ዓርብ የሚፈሰውን ደሙን በህብስትና በወይን ሰጥቶ ሚስጥረ ቁርባንን የመሰረተባት ዕለት ስለሆነች የሚስጥር ዕለት ይባላል። የትህትና ቀንም ይባላል። ክርስቶስ መምህር ሆኖ ሳለ ጌታ ሆኖ ሳለ የሐዋርያትን እግር ዝቅ ብሎ እንዳጠበና ሐዋርያትም ደግሞ እርሱ እንዳደረገ እንዲያደርጉ ያስተማረበት ትህትናን ያስተማረበት መምህረ ትህትና መሆኑን የገለጠበት ዕለት ስለሆነ የትህትና እለት ይባላል። በብዙዎቻችን ዘንድ ደግሞ በደንብ የሚታወቀው የሐሙስ ስያሜ ጸሎተ ሐሙስ ነው። ጸሎተ ሐሙስም ደግሞ ክርስቶስ በጌተ ሰማኔ የጸለየበት ጸሎትን ያስተማረበት ብትወድስ ይህች ጽዋ ከኔ ትለፍ ብሎ መከራ በገጠመን ጊዜ፣ ችግር በገጠመን ጊዜ ፈቃዱ የእኛ ሳይሆን የእግዚአብሔር እንዲሆን እንድንጠይቅ ስለ ጸሎት ያስተማረ ወደ ፈተና እንዳገቡ ትጉና ጸልዩ ብሎ ያስተማረበት እለት ስለሆነ ጸሎተ ሐሙስም ተብሎ ይጠራል ማለት ነው። እለተ ዓርብ ስንመለከት ያው ዋናው የነገረ ድህነትም ፍጻሜ የተፈጸመበት ስቅለት የምንለው እለት ነው። በዚህ እለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራኒዮ አደባባይ በመስቀል ላይ ስለኛ ኃጢአት ስለኛ በደል የእኛ ኃጢአትና በደል ተሸክሞ ካሳና ቤዛ ሊሆነን የተሰቀለበት በመስቀል ላይም የሞተበት ዕለት ነው ማለት ነው። አባታችን በሰማያት ያለ ተለይቶ፣ ህማማት ህማማት የምንለው ሳምንት ዘመነ ኦሪትን የምናስብበት ሳምንት ነው። ከሐዲሱ ኪዳን ክርስቶስ በመስቀል ላይ ሆኖ በደምና በውሃ ከጎኑ በወጣ በደምና በውሃ የአጫትን አዲሲቷን የአዲስ ኪዳንን ቤተ ክርስቲያን ሙሽራው ከማድረጉ በፊት የነበረውን ዘመን የምናስብበት የምንዘክርበት ወቅት ስለሆነ ኦሪትን የምናስብበት ወቅት ስለሆነ ስርዓተ ቅዳሴ ስርዓተ ቁርባንም የተመሰረተበት ወቅት ስላልሆነ በዚህ በሰሙነ ህማማት ልክ ኦሪትን እየኖርን እንደ ኦሪት እያሰብን የምናሳልፈው ጊዜ ስለሆነ በሰሙነ ህማማት ቤተ ክርስቲያናችን ቅዳሴ አትቀድስም። ቅዳሴ ብቻ አይደለም፣ ስባተ ነግም አይደርስም፣ ፍትሐትም አይኖርም፣ ስርዓተ ተክሊልም አይፈጸምም። በዚህ ጊዜ ሙሉ በሙሉ የክርስቶስን ህማም የክርስቶስን መከራ የምናስብበት ወቅት ስለሆነ አለማዊ ደስታ ቀርቶ መንፈሳዊ ደስታ እንኳን በቤተ ክርስቲያን የማይፈቀድበት ወቅት ነውና፣ በዚህ ምክንያት ቅዳሴንና አሁን ያነሳናቸውን ነገሮች በሙሉ ቤተክርስቲያን አትፈጽምም ማለት ነው። እንግዲህ ሰሙነ ሕማማት ኦሪትን ዘመነ ኦሪትን የምናስብበት ያን በፍዳ የነበርንበትን ወቅት የምናስብበት ከመሆኑ አንጻር መሳሳም እንዲመተቃቀፍ የማይቻልበት አብይ ምክንያት ከአስራ ሁለቱ ሐዋርያት አንዱ የሆነው የአስቆሮቱ ይሁዳ ጌታችንን ለመሸጥ አሳልፎ ለአይሁዳውያን፣ ለፈሪሳውያን ለመስጠት በተስማማበት ወቅት ክርስቶስን አሳልፎ የሰጠው በመሳም ነው እና አሳልፌ ሳልፌ የምሰጣችሁ እርሱ የምስመው ነውና ብሎ ላይው ነግሯቸው ነበርና ጌታችንም መድኃኒታችን ኢየሱስ ክርስቶስንም መጥቶ ቀርቦ ልክ ሲስመው፣ ክርስቶስም ይሄን ሀሳቡን በልቡ ያውቅ ስለነበረ የሰውን ልጅ በመሳም አሳልፈ ትሰጣለህን በማለት ቤተ ክርስቲያን ይሄንን ስርዓት አድርጋ በዚህ ወቅት ሰዎች እንዲሳሳሙ እንዲተቃቀፉ ትከለክላለች። በዚህ በሰሙነ ሕማማት አስቀድመን እንደተነጋገርነው ራሳችንን ኦሪት ውስጥ ዘመነ ኦሪት ውስጥ የምናስብበት ወቅት ነው። ከሐዲስ ኪዳን በፊት በኦሪት በብሉይ ኪዳን እንዳለን አድርገን የምናስባቸው ነገሮች ናቸው እና በሐዲስ ኪዳን የተሰጡንን ነገሮች ብዙዎቹን እንዳንተገብራቸው እንከለከላለን። ለምሳሌ ክርስቶስ ከመሞቱ በፊት የሰውን ልጅ ለማዳን በመስቀል ላይ ከመሰቀሉ አስቀድሞ በመስቀል የተሰቀለ የተረገመ ይሁን የሚል የኦሪት ህግ ስለነበረ በመስቀል መሰቀል የእርግማን ምልክት ስለነበረ፣ ክርስቶስ ግን ከእርግማናችን ዋይቶ ነፃ ያወጣን ስለሆነ ከክርስቶስ ሞት አስቀድሞ በዚህ በኦሪት ዘመን በመስቀል መሰቀል የተረገመ ስለሆነ ማማተብ ወይም ደግሞ በመስቀል ምልክት ማማተብ በሰሙነ ህማማት ይከለከላል። ምክንያቱም ኦሪትን የምናስብበት ወቅት ስለሆነ በመስቀል ማማተብ ይከለከላል። ሌላው ቅድም እናነሳ ነው፣ ቅዳሴ አይኖርም፣ ደስታ አይኖርም። ምክንያቱም ይሄ ሰሞን በጣም በተለየ መልኩ የክርስቶስን ህማሙን ስለኛ ብሎ መገረፉን ስለኛ ብሎ በመስቀል ላይ ራቁቱን መሰቀሉን የምናስብበት ትልቅ የቤተ ክርስቲያን የክርስቲያኖች የሀዘን ወቅት የሀዘን ወቅት ስለሆነ አለማዊ ደስታ ቀርቶ መንፈሳዊ ደስታ እንኳን እንደ ጋብቻ ያሉ እንዲህን የመሳሰሉ ነገሮች እንኳን የማይፈጸምበት ወቅት ስለሆነ ጋብቻ በቤተክርስቲያን እየተከለከለ ነው። ፍትሀት አይደረግም፣ ቅዳሴ አይደረግም፣ ስባተነግ አይደርስም። የሚነበቡ መጽሐፍት ራሱ የነቢያት መጽሐፍት፣ የህግ መጽሐፍትና የመዝሙረ ዳዊት መጽሐፍት ናቸው። በዚህ በሰሙነ ህማማት ወቅት የሚነበቡት ማለት ነው። መልካም እንግዲህ፣ ክርስቲያን ክርስቲያን ምእመናን በዚህ በሰሙነ ሕማማት ወቅት ያደርጉ ከሚገባቸው አብይ ተግባራት አንዱ፣ ቤተክርስቲያናችን የስርዓት ቤት ናት። ግብረ ሕማማት በሚል በዚህ በሰሞኑ ሕማማት በሚነበብ በሚጸለይ መጽሐፍት ላይ በየሰዓታቱ ስግደቶችን ቤተክርስቲያን አስቀምጣለች። በቤተክርስቲያን እየተገኙ በየሰዓታቱ በመስገድ በመጸለይ ደግሞ ከተለይ ከወትሮ በተለየ በአብይ ጾም ሲጾም ከነበረው ጾም በተለየ ደግሞ ጾምን አጠንክሮ በመጾም በመጾም ምንባባትን የነቢያትን መጻሕፍት መዝሙረ ዳዊትን የሕግ መጽሐፍትን እያነበቡ እንዲያሳለፉላሉ። እሺ እንግዲህ በሰሙነ ሕማማት የላመ የጣፈጠ አይበላም ይላል። እውነት ነው ፍትሐ ነገሥታችን። በተለይ በዚህ በሰሙነ ሕማማት እንግዲህ ከሚጾመው ጾም ሲናገር አንደኛ ሰዓቱም ዘለግ ያለ ፀሐይ እስክጠልቅ መሆኑ እንዲሁም ፍትሐ ነገሥቱ የሚያስቀምጠው እንጀራ በጨው ሰዎች እንዲመገቡ ነው። ያም ደግሞ ሰዎች ከስጋዊ ተድላ ከስጋዊ ደስታ ከስጋዊ ምቾት ርቀው ነገረ ህማሙን እንዲያስቡ የክርስቶስን ህማም መከራውን መሰቀሉን በመስቀል ላይ መቸንከሩን ሞቱን እርሱ በመስቀል ላይ ሆኖ ዓለማትን በዝናብ የሚያረስ ዓለማትን የሚያጠጣ ፈጣሪ ሆኖ ተጠማው ማለቱን ሰው እያሰበ ተጠማው እንኳን ብሎ አይሁዳውያን የሰጡት ሐሞት ነውና ይሄንን መከራውን ለሰው ልጆች ብሎ ያደረገውን መከራና ህማሙን የምናስብበት እንጂ ስጋዊ ተድላችንን ስጋዊ ምቾታችንን የምናስቀድምበት ስላልሆነ ቢቻል፣ እንዲሁም በገዳም ያሉ አንዳንድ አባቶች ረጅም ጊዜ ያከፍላሉ እህል እንኳን ሳይቀምሱ እና ፍታ ነገሱ እንጀራ በጨው ከዚህ የዘለለ እንዳንመገብ ያዛልና የላመ የጣፈጠ ነገር መመገብ የማይገባ እንደሆነ የክርስቶስን ሕማም መከራ የምናስብበት እንደሆነ ለማመልከት ነው። በሰማያት ያለ ተለይቶ